ሰው አስራ አምስት ዓመት ሙሉ በሰው ቤት ሲለፋ፣ አንድ ቀን ነይ እረፊ፣ አንድ ቀን ነይ በቃ ይበቃሻል፣ አብረን እንኑር፣ ደክመሻል ሳይባል እንዴት አንድ ቀን ነቃ ደንገጥ ብሎ ገንዘቤት እየደረሰ ነው፣ ገንዘቤ ምን እየተደረገ ነው፣ ገንዘቤ ላይ ምን አደረኩ፣ እጄ ላይ አንድ ቀን ገንዘቤ ይዣለው ብሎ አይደነግጥም። ነቃ ደንገጥ አይልም፣ አያስብም፣ አይጨነቅም። በቃ ስራ ሰራሽ፣ ለፋሽ፣ ደከምሽ፣ ማታ አንድ ትንሽ ይፍራሻለችሽ፣ እዛ ላይ ትታኛለች። በቃ ይሄ ነው የእናንተ ህይወት ሁላችሁም፣ መዳም ቤት ስፔሻል አግብታችሁ የመጣችሁ እህቶቼ ማለት ነው። ሁላችሁም አዳምጡት፣ ሁላችሁም ለእያንዳንዱ ሰው ሼር አድርጉት። ይሄ ቪዲዮ እንዲደርስ ስለፈለግኩ ነው። በጣም በርካታ እህቶች ለ15 ዓመት ለአስራ ስድስት ዓመት እየተበሉ ስለሆነ ኦኬ። እኛ ልባችን ልክ ገንፎ ገንፎ መሀል ላይ የሚደረቅ አለ አይደለ? ልክ እንደዛ ነው የሚባለው። ገብታችኋል? በት ይሄ ጥሩ አንደበት ያለው ሰው ይገዛናል እኛ ማለት ነው ወደዳችሁም ጠላችሁም እየመረራችሁ ዋጡት ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ምክንያቱም በጣም ብዙ እህቶች እንዲነቁ ፈልጋለሁ። ምናልባት እኔ ባለባበስ ከእናንተ ላልሻል ይችላለሁ፣ ግን ደግሞ እኔ በጣም ብዙ ነገር ያየው ሴት ነኝ። የእህትነት ምክሬ መለገስ እፈልጋለሁ ለእናንተ። እናንተ ታዲያ የማትክፍሉበትን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ላይክ እና ሼር ሰብስክራይብ ስታደርጉት ለሌሎች እህቶች ይደርሳል ይሄ ቪዲዮ ማለት ነው። ኦኬ አንድ ሴት ባል ትክክለኛ ባል ካላት ከሁለት ዓመት በላይ ሰው ቤት አሰራ ሲጀምር ሰው ቤት አትገባም። ትክክለኛ ባል ያላት ሴት ወንድ ወንድ እኮ ጺም ያለው ያንጠለጠለ ምናምን አይደለም። ወንድ ማለት ሁሉም ወንድ ማለት ገብታችኋል። ትክክለኛ ወንድ እራሱ ሊስትሮ እየጠረገ ሚስቴ ውጭ እንድትወጣብኝ አልፈልግም ይላል። ኦኬ ችግር የለውም ያ ነገር እርሱትና፣ እኛ ረዲ ወጥተናል። ከወጣን በኋላ እየለፋን ነው፣ እየደከምን ነው። መዳም ከፍ ዝቅ እያረገችን ነው፣ እያዘዘችን ነው እ እንዴት ትዛ አይለንም። እንዴት ለአስራ አምስት ዓመት ሙሉ ባል ለባል ተብዮ ብር ይላካል። ይሄንን ማወቅ አለባቸው። ባልሽ ይሁን ምንሽ ይሁን ቀጥ ለጥ አድርጎ ቤትሽ ውስጥ እስካላስተዳደረሽ ድረስ አንቺ ሁሌም የሰራሽበትን ገንዘብ ለእሱ መስጠት ግዴታ የለብሽም። አንቺ ሚስቱ ነሽ እንጂ እናቱ አይደለሽ። ገባችሁ? እዚህ ጋ ባል ስላገባሁ ብቻ ለእሱ መስጠት አለብኝ ምናም የሚባለው ነገር አይሰራም። አንቺም ሰሪ ገንዘብሽን ያዢ። እሱም ይስራ ተጋግዛችሁ የሆነ ነገር አብሮ ይኑራችሁ። ባል ሆኖ ደግሞ ሚስቴ ነይ እለ እረፊ ይበቃሻል ካላለሽ ይሄ ባል አይደለም። ባል ነው የምሬን ነው ወንድ ልጅ። ሀቢብቲ አንቺ ለአስራ አምስት አመት ሙሉ እዚህ ሰው አገር ነሽ። አዳዲስ ነገሮች ያምረዋል። ከአይን የራቀ ከልብ ይርቃል። ገባሽ? አንቺ ብር በላክሽለት ቁጥር ጥሩ ነገር ይብላል፣ ጥሩ ነገር ይቅማል፣ ጥሩ ጥሩ ራቁታቸውን ሴቶች ያያል፣ ያምረዋል። አንቺ እዚህ ጋር ላብሽን ጠብ እያደረግሽ ያገኘሽውን ገንዘብ እሱ ሌላ ሴት እየሄደ ይሸጉርበታል ማለት ነው፣ ያበላታል፣ ያጠጣታል፣ ይሸጉራታል የፈለገችውን ነገር ያደርግላታል። ይህን ስናገር ሶሪ ለቃል ግን እኔ እንደዚህ ብዬ ነቃ ደንገጥ እንድትሉ ካልነገርኳችሁ እድሜ ልክሽ አትቀየሪም። አባትሽ አይወድሽም ገንዘብ ካልሰጠሽው። እውነታው ነግራችኋለሁ። እናትሽ ምናልባት ልጄ ደክሟታል ልጄ ብትገባልኝ ልጄ ብታገባልኝ ልጄ ብትወልድ ልትል ትችላለች። አባትሽ ግን ገንዘብ ካልላክሽለት ይጠላሻል። ይጠላሻል ነው የምልሽ። እንኳን ባልሽ ማለት ነው። ስለዚህ ነቃ ደንገጥ በሉ አንቺ በሰራሽው ብር ማንም ሰው የማዘዝ መብት የለው። ብራቹ አጠራቅሙ። አባታችሁን እናታችሁን ለድዋ እርዱ። የነሱ ውለታ መመለስ አንችልም። ሰራሃተ የአባትና የእናት ውለታ ካለሽ ስጫቸው፣ እርጃቸው፣ ይብሉ ይጠጡ። ግን ነገ እኔ መውደቂያ የምንድን ነው? ድንገት ታምሜ አገር ብገባ፣ ዛሬ የሰራሽውን ነው ነገ የምትበይ። ዛሬ በደና ቀን ያስቀመጥሽው ነገ የምትታከሚበት ያለ በለዛ አደባባይ ትውጫለሽ። አደባባይ ወጥተሽ እንኳን የምትረጂው ሰው ሲኖርሽ ነው ይነው። እየሰማችሁ ነው። ላይክም አድርጉት፣ አለ ለሌላ እህቶች እንዲደርስ። ላይክ ስታደርጉት ለሌላ እህቶቻችሁ ይደርሳል። ስንት አመት ሙሉ ወላሂ ተበልተው ደከመኝ ሁሌን ኮሜንት ስር እየግብ ደከመኝ። አሁንስ ደከመኝ። አሁንስ ስደት ደከመኝ። ኦፍኮርስ ስደት። ኢቭን ሹፊ ሀያ አመት ሰላሳ ዓመት ብትሰሪ የሰራሽበት ገንዘብ ካልጠፋ አይደክምሽም፣ ኢነርጂ ይሰጥሻል። የሰራሽበት ገንዘብ ግን አንቺ እዚህ እየሰራሽው ገንዘብሽ ግን የለም። ምን እንደምታደርጊ አታቂም። ኦኬ አታቂም። የለም እጅሽ ላይ ምንም አይነት ነገር የለም። አንቺ ግን እርፍት ወጥተሽ አታቂም፣ ጥሩ ልብስ ለብሰሽ አታቂም፣ ጥሩ በልተሽ አታቂም። ነጭ ሩዝ እየበለሽ ሆድሽ ቆዝሯል። ለራስሽ አንድ ቀን አንድ ክትፎ አዘሽ በልተሽ አታቂም። እያምርሻል። ደረቅ እንጀራ የሚያምራችሁ እህቶች አላችሁ፣ ልንገራችሁ ብዬ ነው ስለማቅና ከብዙ እህቶች ጋር ስለምገናኝ ኦኬ። ግን ብር የለሽም። ለምን አይደክብሽም? ሰው እየሰራ ግን ባዶ ሆኖ እንዴት አይደክመው? ምን ተስፋ የሚሰጥሽ ነገር የለማ። ሲኖርሽ ግን እስቲ ሞክሩት እስቲ ቻሌንጅ እናደርግ የምትሰሩበትን ከመቶ ዘጠና ዘጠኝ ፐርሰንቱ ለራሳቸው አስቀምጡት ኪስሽ ላይ አስቀምጪው እና ለአንዳንድ ነገሮች ለቤተሰቦችሽ፣ ሁለት መቶ ቤተሰብ ጋር የወር ደሞዝ በየወሩ ምትልክ እህቶች አላችሁ በየወሩ በየወሩ ስትልኪ ምን ትበያለሽ? ዊ አይበቃም እኮ ዊ ኑሮ ተወዷል እኮ ይሉሻል። አንቺ ቆፍጠን ነቃ ካላልሽ አርባ አምስት ሺህ ብር አይበቃቸውም። አንቺ ግን ሀተ ቀለብ የሚሸምቱ ቤተሰብ ካለሽ ለምሳሌ አስር ሺህ ብር ብትሰጫቸው ለወር ከና አስቤዛ ይበቃቸዋል። ቤት ኪራይ ከሌለ አስራ አምስት ሺህ ብር ብትሰጪ ግን ቤት ኪራይ ይችሉ አስቤዛ ይችላል። ሰው እንደ ቤቱ ነው የሚኖረው እንጂ እንደ ጎረ ቤቱ አይደለም። የከሊት ቤት ሀብታ የሀብታን ቤት ስጋ የሚበላው በሳምንት ነው። አንድ ኪሎ ስጋ ስድስት መቶ ብር ይገዛል። በቀይ ወጥ ይሰራል፣ ይበላል። ሁሌም ድግስ የሚደገስበት ቤት የለም። እንዳይርባቸው፣ በራብ እንዳይጎዱ፣ እንዳይሞቱ፣ እንዳይጠፉም ነው መብላት ያለባቸው። ገባቸው። አስራ አምስት ብር በሰጪ ዝቅተኛ ቤት ክራይ ያለበት ይፈልጉ ይከራዩ በአምስት ሺህ ብር፣ በስድስት ሺህ ብር። ከዛ ደግሞ ሀያ አምስት ኪሎ ጤፍ ከተለያዩ እህሎች ከበቆሎ ከርካሽ ርካሽ እህሎች ጋር ተጨመሩ፣ ከተፈጨ ይበቃል አንድ ወር። እንድትነቁ ነው ምፈልገው ላይ ይሄን ምነግራችሁ እንድትነቁ ነው። ወጪያችሁ ምን ምንድን ነው ምን ምንድን ነው ምን ምንድን ነው የሚደረገው ምንድን ነው የሚያስፈልገው አስቤዛ፣ አንቺ ጫንቃ ላይ ከሆነ እያንዳንዱ ነገር ኪሎ ስንት ነው ብለሽ መጠየቅ አለብሽ። በቀጣይ ባህር ቪዲዮ እንገናኛለን። ፓርት ቱ ይቀጥላል። ላይክና ሼር ሰብስክራይብ ማድረግ እንዳትርስ። ወዳችኋለሁ። ባይ